አዴይ በአባቷ ና በአባቷ ጓደኞች ተደበደበች። አባቷ ቅጥቅጥ አደረጓት። አዴይ ፌስታሏን ይዛ እየሮጠች መንገድ ላይ ስትሄድ ከወዲያ እና ከወዲህ ከበው አባትዮው በጣም ነው የደበደቧት። አዴይ በጣም ነው የምታሳዝነው። አባትዮው ምን አባሽ ጎሎብሽ ነው? ምን ሆነሽ ነው? እኔ ለወግ ለማድረግ አልበቃሻለሁ ብዬ አንቺ ዛሬ ይህን ታደርጊያለሽ ወይ ያሉ በጣም ቅጥቅጥ እያደረጓት ነው። አደይም እባክን አባዬ እባክን እንደዚህ አታድርገኝ ተወኝ እያለች እየለመነቻቸው ነው። እሳቸው ግን አሁንም ቢሆን ከመደብደብ አላቋረጡላትም። ፍቅር እኔ እናንተን እኮ ማስወጣት ትችላለሁኝ፣ አንቺም ሆንሽ ሊዱ፣ ሁላችሁንም ሶስታችሁንም ጠቅልሌ ወደዛ ማስወጣት ትችላለሁ እያለቻት ትገኛለች። አንቺ ማን ስለሆንሽ ነው ከዚህ ቤት የምታስወጭን? እያለች ስትላት እሷም አዎ እኔማ ፍቅር ስለሆንኩኝ ነዋ፣ ፍቅር ስለሆንኩኝ ሶስታችሁንም ወደዛ ማስወጣት መብት አለኝ እያለች ትላታለች። ፍቅርን ለማናደድ ብላ ዴብ እኮ አደይን በጣም ስለሚያፈቅራት ይኸው ገጠር ለገጠር እሷን ፍለጋ እየተንከራተተ ይገኛል። በጣም እኮ ነው የሚወዳት በጣም እኮ ነው የሚያፈቅራት ትላታለች። ፍቅር ይህንን ስትላት አፍሽን ዴቭ እሷን ፍለጋ አልሄደም፣ ለእሷ ብሎ አይደለም የሄደው ትላታለች። ከዛ ለፍቅር ምን ትላታለች ይች ጂል ራስሽን አታታሊ፣ እሱ እኮ የሄደው አዴን ፍለጋና እና ቤተሰቦቿን ሊያስፈቅር ነው። ለማንኛውም ራስሽን እንደዚህ እያሻ አታታሊሺ ትላታለች። ይሄንን ስትላት ፍቅር በጣም ትናደድና እና ፍቅርም ቤዛ ትልና ትጮህባታለች ቤዛም ይህንንማ በደንብ ጠንቅቀሽ ማወቅ አለብሽ ዴቭ የሄደው አዎ አደይን ፍለጋ ነው አደይን ስለሚያፈቅራት ቤተሰቦቿን ሊያስፈቅር ነው የሄደው ትላታለች በድጋሚ ይህንን ስትላት አሁንም ፍቅር በጣም ነው የተናደደችው በጣም ነው የተበሳጨችው ቤዝም አውቃ ነው እንደዚህ እያለቻት ያለችው እንድትናደር ስለምትፈልግ ማለት ነው ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ አብራችሁ ይቆዩ ቤዝም ለፍቅር ትንሿ ሰይጣን ለማንኛውም አንቺን ማንም አይፈልግሽም ትላታለች ይሄንን ስትላት ፍቅር ትሰሚኛለሽ ትልና ጣቷን እያስፈራራች ወደ ቤዝ እና ፍቅር ምን ትላለች ምንም ቢሆን እኔ ዴብ ዴቭ እያልኩኝ ከስር ከስሩ አልሄድኩም እናቱ ቤት ድረስ አልሄድኩም ትላታለች ለቤዝ ቤዝ ግን ዴብ እኮ አዴን በጣም ይወዳታል። ያለች ያለቻት ቅጥል እንዲትል ስለፈለገች ነው። ፍቅር እንደምትናደድ ስለምታውቅ ልታናድዳት አስባ ነው። ፍቅር በተራዋ ለቤዛ ምን ትላታለች? አንቺ ግን ባርኮት ላይ ተንጠልጥለሽ የምትኖሪ ተራ የቤት ሰራተኛ ነሽ ትላታለች። ቤዝ ይህንን ስትላት ፍቅርን በጥፊ ትመታትና በቃሽ፣ ፍቅር አፍሽን ዝጊ ይሄን ነው ሁሉ እኮ የታገስኩሽ ትልና ቤዝም፣ ስለዚህ አሁን ከህይወቴ ውጭልኝ በቃ ትላታለች። ፍቅር ፊቷን ይዛ ቆማ አንቺ አንቺን የመታሽ ማለት ነው ትላታለች እዛው እንደቆመች። ከዛም እናትየዋ ትመጣለች። እናቷ ትመጣና ቤዛ ምንድን ነው የምጮኸው ስትላት፣ የቤት ሰራተኛ ብለን ያስገባናት ጋኔን አለባት ትላታለች ለእናቷ በጥፊ ስለመታቸዋት ብቻ እናቷም ልጅቷ የምትናገረው ነገር ስላልገባት እንዴ ምንድነው የምትይው ፍቅር ትላታለች። ፍቅር አሁንም አሁ ማዬ በዚህ ቤት ከዚህ ቤት በጊዜ የማናስወጣት ከሆነ በእንቅልፍ ልቧ እየመጣች ሁላችንም ነው አንቃ የምትገለን ትላለች። ይህንን ስትል በድጋሚ አሁንም ቤዛ ላስቸላትም እና ተናዳ ፍቅር ትልና ፍቅር ዘወረ ትልና ምን ነው ዋሸው ዛሬ በጠዋት መተሽ በክፍሌ ስታስፈራሪኝ አልነበር እንዴ? ትላታለች። ይህንን ስትል የፍቅር እናት ወደ ቤዛ ታፈጥና እውነት ነው ቤዛ፣ እውነት ነው ትላታለች። ከዛ ቤዛ አረን፣ ምንም ያደረግኩት ነገር የለም አየ ፍቅር እኮ አውቃ ነው አውቃ ነው እንደዚህ የምትልሽ ትላታለች። ፍቅር በድጋሜ ቤዝ ከቤት እንድትወጣ ስለምትፈልግ ጫን ያለ ንግግር ትናገራለች። አትዋሺ ቤዝ፣ ውሸታም ጠዋት ቢላዋ ይዘሽ ምን ልታረጊ ነበር የፈለግሽው? ትላታለች። አሁንም ሌላ ደግሞ ዱብ ዳ ወሬ አወራች። ይሄንን ስትሰማ የፍቅር እናት አሁንም ትግስቷን መቆጣጠር አቃታት። ለእናቷ ምን ትላለች? እማዬ ቤዛን የምታስወጫ ከሆነ እሰየው፣ ማታስወጫ ከሆነ ግን እኔ ወደ አባቴ የምሄደው ትላለች። ለእናቷ ፍቅር ቤዛ ከቤት እንድትወጣ ስለፈለገች ብቻ ነው እንጂ እውነት ቤዛ ይለዋይዛ፣ አላስፈራራቻትም። ውሸቷን ነው እንደዚህ እያለች እና ስሟን እያጠፋችው ያለችው። ከዛ እናትየዋን በጣም ተናደደች እና የሆነ አጋጣሚ የሆነ ነገር በተፈጠረ ሰዓት ሁል ጊዜ አባይ አባይ አትበይ፣ ለምን አሁን ወጥተሽ ጥርግ ብለሽ አትሄጅም? ትላታለች። ይሄንን ስትመልስላት ፍቅር እማጌ ትልና ይሄ አንቺ ምርጫ ነው ብላ ተናዳ የተገላመጠች ወደ ውጭ ተመኝታ ክላስ ትወጣለች። ቤዝ እና እናትየዋ ይቀራሉ መኝታ ክላስ ውስጥ። ከዛ ምን ትላለች ሰራተኛዋን፣ ይቅርታ ቤዛ ከዚህ በኋላ እቤት ውስጥ መቀጠል አትቼም ትላታለች። ቤዝን በጣም ጨንቋታል። ለምን ለምን በእውነት ትልና ወሬዋን ተቀጥላለች። ቤዝ ውሸቷን እንደሆነ ስሟን እያጠፋች ያለችው ትነግራታለች። እናም ስሟን እያጠፋችባት ያለችው ውሸቷን እንደሆነ ብትነግራትም እናትየዋ የፍቅር እናት ግን ላንቺ እንኳ አይታወቅሽም የምታደርገው ነገር ላንቺ አይታወቅሽም በማለት ትመልስላታለች በፍቅር ምክንያት ቤዛ ከስራዋ ልትባረር ነው የፍቅር እናት ምንም ልትራራላት አልቻለችም በያሁን ልብስ ሽንያዥ እና የቀረሽን ብር ይዘሽ ውልቅ ብለሽ ውጭልኝ ከቤቴ ብላት፣ ትታት ዘው መኝታክላሷ የፍቅር እምናትም ትወጣለች። ቤዛ ከወጡ በኋላ ቆይ መግን እውነታቸው የምራቸው ነው እኚህ ሴትዮ እያሉኝ ያሉት ውጭ እያሉኝ ያሉት። ለነገሩ እንኳንም አስወጡኝ። ወይኔ ቤዛ ያለ ስሜ ስም ሰጠችኝ አይደል። ለነገሩ እንኳንም አስወጡኝ ኤላ ጋር ሄጄ እኖራለሁ እያለች ቤዛ ለብቻዋ ከራሷ ጋር እየተነጋገረ ትገኛለች። የቤዛን ሻንጣ ፍቅር አውጥታ ወረወረችባት ሜዳ ላይ። ከዛ ቤዛም ከውስጥ ወጣችና ምን እያደረግሽ ነው አንቺ ደንስ ብላ ትሰድባታለች። ፍቅር ሻንጣሽን በማውጣት ልትተባበርሽ ላግዝሽ ብዬ ነው ስትላት፣ ቤዛ መልካም ዙረት ይሆንልሽ ለማንኛውም ስትላት፣ ቤዛም ለፍቅር ይኸውልሽ፣ ትሰሚኛለሽ? ከዚህ ቤት ስላስወጣሽኝ ከሕይወትሽ አስወጣሽኝ እንዳይመስልሽ እሺ። ትላታለች ፍቅር ቤዛ፣ ምንም ነገር ላታመጭ ነገር ዝም ብለሽ አፍሽን አትክፈች፣ ዝም ብለሽ ሻንጣሽን ይዘሽ ሂጂ፣ እሺ። መልካም ዙረት ይሆንልሽ። ትላታለች ፍቅር ቻበቃ በቃ ትላትና ቤዛ በር ላይ እንደቆመች ትታት ወደ ቤት ውስጥ ትገባና በር ትዘጋባታለች። ቤዝም ትናደድና አንቺ ውሻ፣ አንቺ ነሽ እኔ ላይ በር የምትዘጊብኝ? እያለች አሁንም ቆማ ለብቻዋ እያወራች ነው። አደይ ከገጠር ወደ ከተማ መሄድ የፈለገችው አባቷ ሳትፈልግ አንድ ጎረምሳ ሊድሯ ትፈልገው ነበረ። እናም የአባቷ ጓደኞች አደይን ጠብቁ ተብለው አደራ ተሰጥተዋል። እነሱም ቆይማ፣ ይህን የመሰለ ሸበላ አላገባም ብለሽ ወደ ከተማ ልትሄጂ ያሰብሽው ለምንድን ነው? ወይንስ እዛ ከተማ የወደርሹ ያፈቀሹ ልጅ አለ እያሉ በጥያቄ እየጠየቋት ይገኛሉ። አደይ በጣም ታሳዝናለች። ኩርትም ብላ ቁጭ ብላለች። አባቷ መንገድ ላይ ቅጥቅጥ አድርገዋት ነበር። እሷ ፌስታሏን ይዛ ወደ ከተማ ልትሄድ ስትል መንገድ ላይ ደረሱባት። አባቴ እባክን አትምታኝ እያለች ብትለምናቸውም እሳቸው ግን አላዘኑላትም። እኔ ለወገን ለማድረግ አበቃሻሉ ብዬ ያሰብኩ አንቺ ወዴት ነው እኮ ብለሽ የምትሄጁ? ለምንድን ነው ከተማ የምትሄጁ? እኔ ለድርሻ አይደለም ወይ ብለው በማሰብ ቅጥቅጥ ያደርጓታል። መንገድ ላይ ጠብቀው እሷ በምትሄድበት መንገድ ሄደው ማለት ነው። እናም ጓደኞቻቸውም ተጨምረውባት፣ አሁን ግን አስረዋታል ቤት ውስጥ። ቤዛ ጓደኛዋ ጋር ሄዳ ነበረ። ኤላ ደውሏል። ለማንኛውም ስልክ አላነሳ ብላኛለች ብሏል ደውዪለት ትላታለች ማን ጋር ደውሎ ነው እሱም የደወለው ምን ይሰራልሻል እናትሽን ሊያገኛቸው አልቻለም ለማንኛውም ትላታለች ከዛ ብይዝም አንቺ በማያገባሽ አትግቢሽ ትላታለች ይችኛዋም ቆይ ለምንድን ነው በማያገባኝ የማልገባው ለምንድን ነው እንዴት ነው የማያገባኝ ትላለች እና ይችኛዋም ልጅ ሁሉንም ነገር ጠንቅቄ ስለማወቅ እውነታውን ሳላወራ አፌ ዝም አይልም፣ ትላታለች ቤዝም ቆይ አንቺ ምን አይነት ምቀኛ ነች ስትላት፣ ቆይማ ከሄድሽ በኋላ ለምን ተመልሰሽ መጣች ስትል፣ የመጣሁትማ ኤላን አገኘሁት በቃ መጣሁኝ ትላታለች። አርፈሽ ብትቀመጭ ይሻልሽ አሁንም ቢሆን ብላ ስትላት፣ እሷ ግን አርፌ አልቀመጥም እውነታውን እያወቅኩኝማ እውነታውን እናገራለሁ ብላ ትነግራታለች። ውድና የተከበራችሁ የቻናል የቤተሰቦች ሰራተኛው አዴ ከሚለው ድራማ ለዛሬ የነበረን ይህንን ይመስል ነበር። ከተመቻችሁ ላይክ፣ ሸር ማድረጋችሁን፣ ሀሳብ አስተያየት ኮሜንት ላይ ማስቀመጣችሁን አትርሱ። ለቤት የአዲስ የሆናችሁ ሰብስክራይብ አድርጉ። አዲሶች ሰብስክራይብ አድርጉ፣ የኮሜንት አስቀምጡልኝ። እኔም ወደ ቤታቸው ከችላለሁ። በሌላ ቪዲዮ እስከምንገናኝ ለነበረውን ቆይታ ከልባ አመሰግናለሁ። በዚያው ልትሰናበታችሁ ባይ